በርካታ አገልጋዮች እምባቸውን መቆጣጠር እስኪያቅታቸው ድረስ መድረክ ላይ የተስተዋለው አልፎም ደግሞ ቤተሰቦቿ በርካቶችም ሀዘን ላይ የወደቁበት የዘማሪት የምስራች ህልፈት ዛሬ አስክሬኗ በቦሌ ዩጎ ቸርች ተደረገ። ክብር ነው ለስጋ በመለየቷ ብናዝንም፣ አሁን ግን እኛ ካለንበት የተሻለ ቦታ ነው ያለችው። ክብር ሁሉ ባልተጠበቀ ጊዜና ሰዓት ህልፈቷ በጣም ዱብዳ ነበር ለኢትዮጵያ ህዝብ ምክንያቱም ከዚህ በፊት ታማ ወደ ታይላንድ ስትሄድ ትድናለች ወይስ ትሞታለች በማለት በርካቶቹ በጭንቀት በጸሎት ሲያስቧት ነበር በከፍተኛ ሁኔታ በጸሎት ሁሉም ኢትዮጵያዊ በተለይ አብዛኛው ማለት ይቻላል በፕሮቴስታንት እምነት ተከታይ ማለት ነው ሁሉም ስጸሊላት ነበር ማለት ይቻላል ምክንያቱም ለእሷ ያላቸው ፍቅርና አክብሮት የተለየ ነው ሌላው ሀያ አመት አገልግሎ የማይደርሰውን እሷ በሶስት አመት ተኩል ያገለገለችው ልዩ እንደነበረ ጭምርም አገልጋዮችም ስገልጹም ተስተውሏል። ታዲያ ዘማሪት የምስራች በአጭር ጊዜ ውስጥ በመድረክ በርካቶችን ደስ ያሰኘች በዝማሬዎቿ በተለይ ደግሞ በርካቶች በእሷ አገልግሎት እንደተባረኩ ጭምርም ነው የሄደችበት። መድረክ አንዴ የታየች ብዙ ሰዎች ይወዷታል፣ ድጋሜ ትጋበዝልን ትምጣልን ነው የሚሉት። በርካታ መድረኮች ላይ በአጭር ጊዜ ውስጥ የዘመረችው ጌታዋን ያገለገለችው ዘማሪት የምስራች ሽልፈት በርካቶች ለበተለይ ለፕሮቴስታንት እምነት ተከታዮች ዱብ እዳና እጅግ አሳዛኝ መርዶ እንደነበረ ጭምርም ነው። ታዲያ ትናንትና ማለፏ የምታወስ ነው። ከዚች ዓለም ድካም ነው ያረፈችው። ታዲያ ቤተሰቦቿ በከፍተኛ ሁኔታ ከባድ ሐዘን ውስጥ መግባታቸውም የታወቀ ነው። ዛሬ አስክሬን ሽኝት በቦሌ ዩጎ ቸርች ተደርጎላታል። ታዲያ በዚህ መርሃ ግብር ላይ በአጭር ጊዜ ውስጥ ምን ያህል ተጽዕኖ እንዳሳደረች የሚያሳይበት ሁኔታም የተስተዋለው በርካታ ታላላቅ አሉ የተባሉት የፕሮቴስታንት አገልጋዮች በስፍራው እንደተገኙና በርካታ ምእመናንም እንባ በእንባ አዳራሹን እንደሞሉ ጀመርም ነው። ታዲያስ በዚሁ ፕሮግራም ላይ የአስክሬን ሽኝት መርሃ ግብር ላይ ብዙ ነገሮች ተከስቷል። ከነዛ መካከል አንዱ እንቁ ዘማሪ ሳሙኤል ተስፋ ሚካኤል ሳሙኤል ተስፋ ሚካኤልን የማያቅ ኢትዮጵያዊ የለም ማለት ይቻላል በጣም በሚገርም በልዩ ድምጽ በጣም በሚገርም ሁኔታ ጌታውን በተለይ ስለዚች ዓለም ነገር እንደማያስፈልግና በተለይ ሰማያዊው ዓለም እንዴት እንደሚያስፈልግ እንዴት አጓጊ እንደሆነ በዝማሬው ሊገልጽ ፈልጓል። በጣም በሚገርም ሁኔታ እጅግ በጣም ለየት ባለ መልኩ በሚያምር ድምፁ በርካቶችም ምእመናንም የሄዱበትን አላማ ረስቶ ወደ ሰማዩ ዓለም እንደገቡ ጭምርም በሳቱ በመንፈስ የተነኩ በርካቶቹም ሁኔታው ላይም የተከሰቱት ታዳሚዎቹም እጅግ እንደተደሰቱ ጭምርም ነው። ለማዘን ገብቶ ከፍተኛ ዘን ውስጥ የነበሩት ራሳቸውን ረስቶ ወደ ሰማያዊ ዓለም እንደገቡ ጭምርም ነው። የሄደችበት ስፍራም እንደዛው በከፍተኛ ደስታ በጣም በሚገርም ሁኔታ ምድራዊ ደስታ ሳይሆን ታይቶ ተሰምቶ ተደምጦ የማይታወቅበት ስፍራ እንዳለች እና በተለይ ደግሞ ከፍተኛ ደስታ ላይ እንደሆነች ጭምርም ነው የዘመረው ሳሚ አይን ያላየው ክብር ነው። አመሰግናለሁ። አይን ያላየው ጆሮ ያልሰማው ለሚወዱት ያዘጋጀው ዘማሪ ሳሙኤል ተስፋ ሚካኤል፣ አይን ያላየ ጆሮ ያልሰማው ያለበት ስፍራ ስለ መንግስተ ሰማይ ስለ እግዚአብሔር መንግስት እንደሆነ ጭምርም ነው በጣም በሚገርም ሁኔታ የዘመረው። ከዛም አልፎ ስለ እሷ እንዲህ በማለትም ስለ ዘማሪት የምስራች በጣም በምደንቅ ሁኔታ መልእክቱን አስተላልፏል ዘማሪ ሳሙኤል። ታላቅ ክብር ስላለ እህታችን በዚህ ክብር ውስጥ ስላለች እናመሰግናሃል እግዚአብሔር ሆይ፣ በዚህ ታላቅ ክብር ውስጥ እግዚአብሔር ሆይ ስላለች፣ በብርሃን ስላለች፣ በለቅሶ በሐዘን ስለሌለች፣ በስቃይ ስለሌለች። የዘማሪ ሳሙኤልን ዝማሬና መልእክቱን ተከትለው ፓስተር ዳዊት ወደ መድረክ ወጡ። በጣም የሚገርመው ኢትዮጵያ ውስጥ በርካታ ኢትዮጵያኖች ይወዷቸዋል። በርካቶች በሳቸው ተባርኳል። በሳቸው አገልግሎት ብዙ ኢትዮጵያውያን ተነክቷል። በተለይ የበርካቶች መቀየር ምክንያት የሆኑት እንደሆኑም ይነገራል። በተለይ ሱስ ከዛ ዓለም ከመከራው ዓለም እንዴት እንደወጡ ያሳለፉበት የህይወቱ ጣውረድ ለበርካቶችን ትምህርትና አርአያ እንደሆነ ጭምርም የአደባባይ መረጃዎች ናቸው። ፓስተር ዳዊት እንደምታወቀው የኤፍ ቢ አይ ቸርች በጣም በሚገርም ሁኔታ አገልጋይ ናቸው። ዋና መሪ መጋቢም ጭምርም ናቸው በርካታ ኢትዮጵያኖች ይወዳቸዋል፣ ምክንያቱም ወንጌልን ከነስሩ ነው በጣም በሚደንቅ ሁኔታ የሚያስተምሩት። በማለትም በርካቶቹ እጅግ ከልብ እንደሚወዷቸው ጭምርም ነው። ታዲያ ዛሬ በዘማሪት የምስራች አስክሬን ሽኝት ላይ ዩጎ ቤተ ክርስቲያን ላይ ንግግር ያደረጉት ፓስተሩ ምንድን ነው ያስተላለፉት? በርካቶችን ያስገረመ በርካቶችም፣ ታዲያ እኛ እዚህ አለም የሚያስናፍቅ ነገር ወይም የምናፍቀን ነገር የለም የሰማያዊው ዓለም ነው የምን አፍቀን በማለትም በርካቶቹም መንግስተ ሰማይን እንዴት አድርጎ እንደገለጹና እንዳስተማሩ ጭምርም እጅግ አስገራሚ ትምህርት እንደነበረ ጭምርም ነው። እሳቸው በመልክታቸው ያስተላለፉት አንድ ሰው እኔም ቢሆን እዚህ እግዚአብሔር በእኛ የምሰራውን ነገር ከጨረሰ እዚህ መቆየት አያስፈልገንም ብነድ ነው የሚሻለን በማለት እጅግ አስገራሚ መልእክቱን ያስተላለፉት እግዚአብሔር የወደደውን አደረገ። ብነድ ይሻላል ማለት እግዚአብሔር ሲጠራን ብነድ ይሻላል ለማለትም ነው። እጅግ አስገራሚ መልእክት ያስተላለፉበት ከዚህኛው አለም፣ የላይኛው አለም በጣም የማይገናኝ እንደሆነ ጭምርም ነው ያስተላለፉትለው በስጋ በመለየቷ ብናዝንም፣ አሁን ግን እኛ ካለንበት የተሻለ ቦታ ነው ያለችው። ክብር ሁሉ ለኢየሱስ ይሁን። ስለዚህ በጣም የተጋነነ አይነት ሀዘን በመካከላችን እንዳይኖር አደራ ለማለት ትፈልጋለሁ። ትንሽ ከመጽሐፍ ቅዱሳችን በጣም በሚደንቅ ሁኔታ ከዚህኛው ዓለም ወደ ተሻለ ዓለም እንደሄደች ጭምርም ዘማሪት የምስራች በአሁኑ ሰዓት ከፍተኛ ደስታ ላይ እንደሆነች ጭምርም ነው መልእክታቸውን ያስተላለፉት። ስለዚህ ልታዝኑ አይገባም፣ በተለይ ከመጠን በላይ ልታዝኑ አይገባም። ዘማሪዎች፣ ምእመናን፣ ቤተሰቦቿ ስሙኝ፣ በጣም ከመጠን በላይ ልታዝኑ አይገባም። እሷ ከእኛ የተሻለ ስፍራ ነው ያለችው። እዚህ እኛ የተገናኘነው እርስ በራሳችን ልንጽናና እንጂ ስለ እሱ አይደለም፣ መሆን የሚገባው ምክንያቱም እሷ ወደ ተሻለ ስፍራ፣ ወደ አባቷ፣ ወደ አምላኳ እንደሄደች ጭምርም ነው የገለጸው ፓስተር ዳዊት። ምክንያቱም ለዘላለም ፊቱ በብርሃን በልጁ በጌታችን በኢየሱስ ክርስቶስ ብርሃን ለዘላለም ለመኖር ወደዛው ስፍራ ሄዳለች። ጨረቃና ፀሐይ የማያስፈልግበት ስፍራ፣ የኢየሱስ ብርሃን ብቻ ለዘላለም የሚኖርበት ስፍራ እንደሄደች ነው። ስለዚህ እኛም ወደ ቀጣዩ ዓለም እንዘጋጅ እንጂ የሚያጨናንቀን ከመጠን በላይ ሀዘን ውስጥ የሚከተን ነገር የለም። እሷ የተሻለ ስፍራ ደስታ ላይ ነች በማለትም ነው ፓስተር ዳዊት የገለጹት። በሚ ላይ ያደረገው መልካም ነው ማለት ነው። ክብር ሁሉ ለእግዚአብሔር ይሁን። እንደ እግዚአብሔር ያለ ማንም የለም። ቅዱሳን እግዚአብሔር ትልቅ ነው ወገኖች፣ አይከሰስም በእኛ ህይወት ላይ ምንም ነገር ሲያደርግ፣ በእኛ ላይ የሆነ ነገር ሲመጣ በቃ እግዚአብሔር አዋቂ ነው የተሻለውን ። በመቀጠልም የፓስተር ዳዊት ስብከት በኋላ አባቷ አቶ ስምኦን ነበር። የዘማሪት የምስራች አባት አቶ ስምኦን ወደ መድረክ ተጋበዙ፣ መልእክታቸውንም አስተላለፉ። እንባ ስተናነቃቸው ነበር። በተለይ ከትላንትና ጀምሮ ከፍተኛ ሀዘንና ልብ ስብራት ውስጥ እንደነበሩ እስካሁን ድረስ እሳቸው እንደዚህ አይነት ሀዘን ገጥሟቸው እንደማያቅ ጭምርም ነው የልጃቸው ህልፈት ልጃቸው ጠዋሪያቸው እንደነበረች ጭምርም መቶ በመቶ የምታገኘውን ገቢ ለቤተሰቦቿ ስትጦር እንደነበር ለቤተሰቦቿ የምትኖር ድንቅ ልጅ እንደነበረች ጭምርም ስለ ልጃቸው ተናግሮ ቃላት እንደሚያጥራቸው ጭምርም ነው። በጣም የሚገርመው መልእክታቸውን ስለ ልጃቸው አስተላለፉ። የፓስተር ዳዊትንም መልእክት ስብከትን በጣም ነው የተገረሙ የተባረኩበት እንደሆነ ጭምርም ገልጸዋል። እሱ ብርሃን ስለሚሆነ በጉ ብርሃን በሆነበት ስፍራ ሩብ ጉዳይ አስር ጉዳይ መሸብኝ ነጋብኝ በማይባልበት የሰዓት አቆጣጠር ለዘላለም በሚባልበት በዛ እኮ ነው ያለችው። አሁን አይገርማችሁም? አሁን በሰባኪው ባስተላለፈው ምልክት መልእክት ልብ በጣም ተጽናንቷል። እግዚአብሔር እሱ ተመሰገነ። እሱ ምንድን ነው በእርግጥ ምስራች የነልጅነች ከልጆች መካከል በጣም ደግሞ እሳቸው በንግግራቸው በጣም የሚገርመው ፓስተር ዳዊት ያስተላለፉትን መልእክት በጣም ከልብ እንደወደዱና እንደተደሰቱ ጭምርም ነው። ለካስ እስከዛሬ በደንብ አልተረዳውም በማለትም ነው የገለጹት። ምክንያቱም ልጄ የተሻለ ስፍራ እንዳለች መች ተረዳው። አልፎም ደግሞም እግዚአብሔር እሷን ስጠራ ሌላኛው አገልግሎት ነው በማለትም ነው ሀሳባቸውን ያስተላለፉት። ከዛም በጣም በሚገርም ሁኔታ ወደ መጽናናት የመጽናናት መንፈስ ወደ ውስጣቸው እንደገባም ሁኔታዎች ያስረዳሉ። ምትረዳ ሩሩ ለእኛ ለቤተሰብ 95 ፐርሰንቱን የምትኖር በመሆኗ እሷ መሄዱን መቶ ፐርሰንት አልወደድኩም ነበር በተባለው ቃል መሰረት እንዲትኖር ነበረ የምፈልገው ልካ እግዚአብሔር ልክ ነው እሷን እግዚአብሔር ስለመወዳ ደግሞ ክርስቲያን እዛም እንዲያገለግላት በማሰብ ወስዷታል። በመቀጠል ያደገችበት ቸርች ዋናው መጋቢ ወይም ፕሮፌት በጣም በሚገርም ሁኔታ ፕሮፌት ሄኖክ ወደ መድረክ ተጠራ። መድረክ ላይ ተጠርቶ ያስተላለፉ መልእክት ሄኒ ድንቅና ግሩም ነበር። ሄኒ በጣም የዋህና ትሁት፣ ብዙዎችን መድረክ የማይከለክል ጀማሪዎችን የሚያበረታታ በተለይ ጀማሪ ዘማሪዎችን የሚያበረታታ ድንቅ አገልጋይ እግዚአብሔር ሕይወቱን እድሜውን ይባርክ በማለትም በርካቶችም ስገልጹት ተስተውሏል። አንዳንድ ነገሮች ድክመት፣ እንከኖች ቢኖሩትም በማለትም መልእክታቸውን የሚያስተላልፉትም አሉ። ሄኒ በጣም የዋህና ደግ፣ በተለይ የሰው ለውጥ የሰው እድገት በጣም የሚወድ በጣም ንጹሕ ልብ ያለው ሰው እንደሆነም ነው በቅርበት የሚያውቁት የሚገልጹት። ሄኒ ታዲያ ስለ እሷ ተናግሮ እንደማይጨርስ ጭምርም ከየት እንደተነሳች ከየት እንደመጣች በማለት በጣም በሚገርም ሁኔታ የእሷን ታሪክ በመቀጠል አልፎም ደግሞ ስለ እሷ አገልግሎት ሌሎች በ20 ዓመት ያገለገሉትን እሷ በሶስት ዓመት ተኩል ነው ያገለገለችው በማለት እጅግ አስገራሚ መልእክቱንም ነው መድረክ ላይ ያስተላለፈው እስክታገለግል የሚጠብቋት ብዙዎች ነበሩ ግን እንግዲህ አናውቅም መቃለ የእሷ ሶስት ዓመት ተኩል አገልግሎት ግን የአንዳንድ ሰው የ20 ዓመት አገልግሎት በጣም የሚገርመው ነቢ ሄኖክ ያስተላለፈው፣ ነቢ ሄኖክ ጂፒኤስ በጣም በሚደንቅ ሁኔታም ከእሷ ህይወት ተመክሮ መማር እንዳለብን ጭምርም ነው። እሷ ራሷን ለጌታ የሰጠች በቅድስና ስትመላለስ እንደነበረች፣ ጭምትና ጨዋ ስርዓት ያላት ሰው አግባሪ ባህሪዋ ልዩ እንደነበረ ጭምርም ነው። በጣም በሚደንቅ ሁኔታም መልእክቱን ያስተላለፈው። በጣም ነው ጌታን የምትወድ አገልግሎት ትወዳለች፣ ቸርችን ትወዳለች ዋጋ ከፍላለች ለማገልገል። ለዚህም ነው ለሚቀረውና ለምጠፋው ዓለም ክፉ ነገር መስራት የለብንም። መልካም ነገሮችን ሰርተን ብናልፍ ነው የምንችላለው። ህይወት አጭር ነች። አሁ ልታወቅ የምገባው ህይወት አጭር ነች። የሰው ልጅ መሞቻ ጊዜ አይታወቅም። ወይ በሆነ አደጋ ሊሆን ይችላል። ወነ ከሆነ ከመሬት ተነስቶ ልሞት ይችላል። በሆነ ሰዓት ባልተጠበቀ ጊዜና ሰዓት ከመሬት ተነስቶ ህይወቱ ሊያልፍ ይችላል። ስለዚህ ሁላችንም ዝግጆች ነን ወይ የአገልጋዮቹም በርካታ አገልጋዮች በዚሁ ስፍራ ተገኝተዋል። ዋና ሊደመጡ የሚገቡ ነጥቦችን ነው ለእናንተ ይዤላችሁ የመጣሁት በዚሁ መሰናዶ። ስለዚህ አገልጋዮችም የሚያስተላልፉት እኛ ዝግጁ ነን ወይ? አሁን ወደ ጌታ ብንድስ የምለውን ነገር አስበናል ወይ? በማለትም ነው በርካቶችም አገልጋዮችም ተማጽኗቸውን እያቀረቡ ያሉት። ምን ያህል ዝግጁ ነን? ምን ያህል ድነናል? በምን አይነት ህይወት ውስጥ ነው ያለነው? እግዚአብሔርን እያስደሰትን ነው ወይ የጨለማ ስራን ወይስ የምንሰራው የብርሃን ስራ? ምክንያቱም አንድ ሰው ለሁለት ጌቶች አይገዛም። ወይ ለጨለማ ወይ ለብርሃን እንጂ ለሁለቱ ባንዴ በጨለማና በብርሃን ውስጥ ልኖር አይችልም። ስለዚህ የትኛውን ነው? በየትኛው ስፍራ ላይ ነን? ራሳችንን እኔ ወንድሞቻችንን እየረዳን ነው። እሷ ዘማሪት የምስራች እግዚአብሔር ባርካት የምታገኛትን ነገር በጣም በሚያሳዝን ሁኔታ ለራሷ እየተራበች ለቤተሰቧ ስትኖር ነበር። ምክንያቱም እሷ የታየላት ታይቷል። በአባቷ ቤት በላይ የምታገኘው ሞገስና ክብር ልዩ ነው። ቤተሰቦቻችንን እየረዳን ነው፣ እያየናቸውን ነው። ወገኖቻችን ወንድሞቻችንን እየረዳን ነው። ሌሎችንስ በገንዘብ ልክ ነው የምናየው ወይስ በፍቅር በሰውነቱ ብቻ በእግዚአብሔር አምሳያ የተፈጠረ ሰው ነው ብለን ነው የምናከብረው? ሰው ክቡር ነው። አዎ ሰው ክቡር ነው። በእግዚአብሔር አምሳያ ነው የተፈጠረው። ስለዚህ እርስ በራሳችን እንተሳሰባለን፣ እንፋቅራለን። እንደ ሌሎቹ ደቀ መዝሙርት በጣም በሚገርም ሁኔታ ያላችሁን ትታችሁ ጌታን ተከተሉ ብትባል ትከተላላችሁ ወይ? ምን ያህል ዝግጁ ናችሁ? ለጌታ ራሳችሁን አዘጋጅታችኋል ወይ? ለላይኛው መንግስት ራሳችሁን አዘጋጅታችኋል ወይ? ወይስ ዝም ብሎ የማስመሰል ህይወት ነው የምንኖረው? በጌታ ስም እየነገድን ነው ወይስ እንዴት ነው? ጌታን ከልባችን በንጽህና እያገለገልን ነው? በቅድስና እየተመላለስን ነው? የበርካቶቹ ህይወት የቱጋ ነው? ይህ ልደመጥና በተለይ ጥንቃቄ ሊወሰድበት የሚገባ ጉዳይ ነው። ምክንያቱም ሰው በሆነ ሰዓት ላይ ነው ህይወቱ የሚያልፈው። በገንዘብ ልክ ደግሞ ሰውን ማሰብም እንደማያስፈልግ ጭምርም ነው። ስለዚህ እርስ በርስ መተሳሰብ፣ መፋቀር፣ በአንድነት መንቀሳቀስ፣ በተለይ መጠያየቅ፣ አንዱ ስታምም ሌላው መጠየቅ። ይቺ ዘማሪት በሆነ ሰዓት በጣም በሚያሳዘኑ ሁኔታ ታማለች። በሰዓቱ በርካቶችም ትኩረት አልሰጡላትም ነበር። አንዳንድ እግዚአብሔር ባረካቸው ቲክቶክ ላይ ያሉት ወጣቶች አሉ፣ በጣም ደግና ቀና ልብ ያላቸው። በዚህ አጋጣሚ ልመሰገን ይገባሉ ለእሷ ደርሶ ላት ነበር እነሱ ቻለንጅ በተጀመረ ወደ አውኑ አገልጋዮችን በመግባትም ነበር። ለሕክምና ወጪ በመሸፈን እስከ ታይላንድ እንድትሄድ የዳረጉት። ከነዛ መካከል ደግሞ እግዚአብሔር ይባርከው አሁንም ህይወት ዘመኑ እግዚአብሔር ባርከው አንዱ ነቢ ሄኖክ ነው። ካለው ኪሳ ሳይሰስት የሰጠው ድንቅ አገልጋይ። አዎ እግዚአብሔር ህይወት ዘመኑን ይባርከው። ምክንያቱም የዚች ልጅ ህይወት ለማትረፍ የተቻለውን ሁሉ አድርጓል። ያው ግን እግዚአብሔር የወደደውን አደረገ። ስለዚህ ምንም ማድረግ አይቻለም። ስለዚህ እርስ በርስ መጠያየቅ፣ አገልጋዮች ሲደክሙ፣ በተለይ ደግሞ ወንጌል ስሰበክ ወንጌል ስርጭት የሞቱትን አገልጋዮች ቢያንስ ውሃ ገዝቶ መስጠት ባንሰብክም እንኳን በማለትም መልእክታቸውንም የሚያስተላልፉትም ይህም አንድ ወንጌል ማገልገል ነው። ውሃ መስጠት ሊራብ ይችላል። በየጎዳናው የምሰብኩት ወንድሞቻችን አሉ። በተለያዩ ስፍራዎች ላይ የሚያገለግሉት ወንድሞቻችን አሉ። ስለዚህ ይህ ሁላ እነሱ አለምን ትቶ ለላይኛው አገልግሎት በተለይ ስጋቸውን አክስቶ ለመንፈሳዊ ሕይወት የሚኖሩ ወንድሞቻችንን ማበረታታት ከጎናቸው አለን ማለት ያስፈልጋል። ያው የእነሱ ብርታት በዋናነት ጌታ ኢየሱስ ክርስቶስ ነው። ምድር ላይ ደግሞ ከጎናቸው በመሆንም የሰው ብርታት፣ ሰው አበረታታ አላበረታታ በእግዚአብሔር የተነካ አንዴ የእግዚአብሔርን ድምፅ ብቻ ነው መሰማው እየታወቀ ሆኖ ሳለ፣ ግን ከጎናቸው በመሆን በምግብም በውሃም በገንዘብም ቢሆን በመርዳት ከጎናቸው መቆም እንደሚያስፈልግ ጭምርም ነው። ያም አንድ ወንጌል ነው። ያን አንድ አገልግሎት እንደሆነ ጭምርም ነው እንግዲህ አገልጋዮችም እየተናገሩ ያሉት አጠቃላይ የዘማሪት የምስራችን በማስመልከት አጠቃላይ ዋና ዋና ልነሱ የሚገቡ ነጥቦችን በማስመልከት አገልጋዮቹ ያነሱትን ነጥቦችን በማስመልከት ም ነው ለእናንተ ይጀላችሁ የመጣውት። አጠቃላይ እንግዲህ የአስክሬን ሽኝት ተደርጎላታል። አስክሬን መርሀ ግብሩ ቀብር ስነ ስርዓቱ ምናልባት ወደ አርባ ምንጭ እንደምፈጸም ጭምርም ነው የወጡት መረጃዎችም የሚያሳዩት። ሚኪ ነኝ። ከሚኪ ታቦር ንፎይንን ቻናል ሳብስክራይብ በማድረግ ወቅታዊ ና ታማኒ መረጃ አግኙ። ለምስራች አጠቃላይ ለፕሮቴስታንት እምነት ተከታዮቹ ና ለቤተሰቦቿ እግዚአብሔር ወይም ጌታ ኢየሱስ ጽናቱን ይስጣችሁ።